will be with me this day in paradise. Go and sell all you have and give it to the poor. በዓለማችን ላይ የኢየሱስ ክርስቶስን ታሪክ የሚዳስሱ በርካታ ፊልሞች ተሰርተዋል። እነዚህ ፊልሞችም አማርኛን ጨምሮ በበርካታ የዓለም ቋንቋዎች ተተርጉመው ለሚሊዮኖች በቴሌቪዥን መስኮት ለእይታ በቅተዋል። ሰላም ጤና ይስጥልን፣ ውድ የገበታ ሚዲያ ቤተሰቦቻችን። በዛሬው ዝግጅታችን የምናስቃኛችሁ እነዚህ ፊልሞች ላይ የኢየሱስ ክርስቶስን ገፀ ባህሪ ወክለው የሰሩ ተዋናዮች ፊልሙን ለመስራት እንዴት ተመረጡ የሚለውን ጨምሮ ተዋናዮቹ ፊልሙን ከሰሩ በኋላ እና በፊት የገጠሟቸው አስገራሚ ነገሮችን ነው። በነገራችን ላይ እጅግ አስደናቂና ለማመን የሚከብዱ ክስተቶች ተፈጥረዋል። እስከ ፍጻሜው ቆይታችሁ ይህንን አስገራሚ ፕሮግራም እንድትከታተሉም ጋበዝ ናችሁ። ገበታ ሚዲያን ሰብስክራይብ በማድረግም ቤተሰብ እንሁን። ሀሳብ አስተያየቶቻችሁን ደግሞ በኮሜንት አጋሩን። Today, you will be with me in paradise. የኢየሱስ ክርስቶስን ታሪክ የዳሰሱ በርካታ ፊልሞች በዓለማችን ላይ ቢሰሩም ዛሬ ጥቂቶቹን መርጠን ከነ ተዋናዮቹ እንመለከታለን። በቀዳሚነት የምንመለከተው ደግሞ ጂሰስ ኦፍ ናዝሬት ወይም የናዝሬቱ ኢየሱስ የተሰኘውን ፊልም ይሆናል። የጣሊያኑ ረዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ በጣሊያኑ የቴሌቪዥን ጣቢያ የተላለፉት ሙሴና የሐዋርያት ሥራ የተሰኙት መንፈሳዊ ፊልሞች ስኬታማ መሆናቸውን ተመልክተው የኢየሱስ ክርስቶስ ታሪክ ላይ ፊልም እንዲሰራ ይጠይቃሉ። ለዚያም ነው የፊልም አዘጋጆቹ ጊዜ ሳያጠፉ ባለው ሃይማኖታዊና የታሪክ እውቀቱ ተወዳዳሪ ያልነበረውም ፍራንኮ ዜፍሬሊንን ያነጋገሩት። ዜፍሬሊንም ጾፉን ካዘጋጀ በኋላ የክርስቶስን ገፀ ባህሪ ወክሎ የሚጫወት ተዋናይ ማፈላለቅ ጀመረ። እንደ መጀመሪያ በሀሳቡ የመጡት ደስቲን ሆፍማንና አልፓሲኖ የተሰኙ ተዋናዮች ቢሆኑም ታዋቂ በመሆናቸው ፊታቸው ተለምዶ ነበርና መሲሁን ሆኖ የሚተውን ሌላ ሰው ማፈላለግ ፍለጋውን ቀጥሎም ወደ እንግሊዝ አቀና። በዚያም ነበር ሮበርት ፓውልን ያገኘው። ሮበርት በመጀመሪያ ይሁዳን ሆኖ እንዲተውን ተመርጦ፣ በዝግጅት ወቅት ባሳየው ድንቅ የትወና ችሎታ ግን ይሄማ የኢየሱስ ክርስቶስን ታሪክ ወክሎ ቢጫወት ይዋጣለታል ብለው አዘጋጆቹ መረጡት። ፊልሙ ተጠናቆ ለእይታ ከበቃ በኋላ ግን እንደ ሌሎቹ ፊልሞች ለዚህ ተዋናይ ዝናና ክብር ይዞለት አልመጣም። ይልቁንም ከዝናና ክብርን ባሻገር በርካታ ጫናዎችን አስከተለበት። በተለያዩ የመዝናኛ ቦታዎች ላይ ሲንቀሳቀስ ጋዜጠኞችና ሌሎች ግለሰቦችም ጭምር ፎቶ በማንሳት ለመገናኛ ብዙሃን በማሰራጨት ይቀልዱበት፣ ይዘባበቱበት እንደነበር ተዋናዩ ተናግሯል። ከዚያ በኋላም ከፍተኛ መንፈሳዊ ጭንቀት እንደገጠመውም ይገልጻል። የኔ ፎቶዎች በየቦታው መሰቀላቸውም አግባብ አይደለም የሚለው ተዋናዩ እኔ የኢየሱስ ክርስቶስን ገጸ ባህሪ ወክ እየሰራሁ እንጂ ኢየሱስ ክርስቶስ አይደለሁም ሲልም ተደምጧል። በፊልሙ ላይ የሚያሳያቸው ትዕይንቶች በፎቶ መልክ ታትመው በተለያዩ የዓለም ዳርቻዎች መሰራጨታቸው እንዳላስደሰተውና አሁንም በገበያ ላይ ኢየሱስ ክርስቶስ እየተባሉ የእኔ ፎቶዎች መሰራጨታቸው ትክክል አይደለም፣ እኔ ያላምንበትም ሲል ድርጊቱን ይቃወማል። ፊልሙ ከወጣ አያሌ ዓመታት ቢቆጠሩም ነገር ግን አሁንም ድረስ ይህ ድርጊት አልቆመም። ይህ ደግሞ እኔን ያስጨንቀኛል፣ በግል ህይወቴም ላይ ከፍተኛ ተጽዕኖ አምጦብኛልም ብሏል። ይህንን ተከትሎ በሄደበት ቦታ ሁሉ ከመታወቁ የተነሳ ልክ እንደ መደበኛ ሰው ህይወቱን በነጻነት መኖር አልቻለም። በሂደትም ከማህበራዊ ግንኙነቶቹ መሸሽ ጀመረ። ተዋናዩ በሀዘኔታ እንደሚገልጸው ከሆነ መንገድ ላይ ሲጓዝ አንዳንድ ሰዎች ተአምር እንዳሳያቸውና እንደፈውሳቸው ይጠይቁኛል ይላል። ይህ ድርጊታቸው ደግሞ እጅግ ውስጤን ይጎዳዋል ሲልም ይናገራል። በዚህ ምክንያት በፊልሙ ላይ የነበረውን ጺሙንና ፀጉሩን ሙልጭ አድርጎ አስወግዶ ሌላ ሰው ለመምሰልና ፊልም በቀኝ ብሎ ወደ ሌላ ስራ መዞሩን ይገልጻል። ከዚያ በኋላም ከፊልም ስራ ራሱን በማራቅ ማንም በማያየው የሬዲዮ ስራ ላይ ተሰማራ። ለሬዲዮ ስራ የሚሆኑ የድምጽ ቅጂዎች ላይ መስራት አተኩሮ ብዙ በድምፅ ቅጅ የተቀረጹ መጻሕፍትን ለአድማጮች አቅርቧል። እንደ አውሮፓውያኑ የዘመን ቀመር በ2017 የሰራው ስለ ቤዛነት የሚያጠነጥን ዘጋቢ ፊልምም ከሰራቸው ተወዳጅ የተረካ ስራዎቹ አንዱ ነበር። በሁለተኛነት ደግሞ ዘ ፓሽን ኦፍ ዘ ክራይስት የተሰኘውን ፊልም ደግሞ እንመልከት። የኢየሱስ ክርስቶስን ታሪክ ከሚዳስሱ ፊልሞች መካከል አንዱ የሆነው ዘ ፓሽን ኦፍ ዘክራይስት በቤኔዲክት ፊትስ ጄራልድ ተጽፎ በሚል ጊብሰን ዳይሬክት ተደርጎ እንደ አውሮፓውያኑ ጊዜ ስሌት በ2004 ለእይታ ቀርቧል። ታዲያ በዚህ ፊልም ላይ የኢየሱስ ክርስቶስን ታሪክ በኩሎ የሚጫወተው ዋና ተዋናይ ጂም ካቪዜን ይባላል። ቀረጻውን ደግሞ በጣሊያኖቹ ከተሞች ማታራና ጎስት ታውን አድርጓል። ፊልሙን ቼቼኔታ ስቱዲዮ በ30 ሚሊዮን ዶላር የፕሮዳክሽን ዋጋና በተጨማሪም በ15 ሚሊዮን ዶላር የገበያ ማስታወቂያ ተከፍሎበት ቀረጻና ዝግጅቱ ተጠናቀቀ። ፊልሙ በአጠቃላይ በእይታ መሰብሰብ የቻለው ገንዘብ 612 ሚሊዮን ዶላር ነበር። የካቶሊክ እምነት ተከታይ የሆነው ጂም ካቢዜል የኢየሱስ ክርስቶስን ገጸ ባህሪን ወክሎ ዘ ፓሽን ኦፍ ዘ ክራይስት ፊልም ላይ በመጫወቱ በሕይወቱ ሁሉ ከፍተኛ ተጽዕኖ እንዳሳደረ እንደማደረበት ተናግሯል። በፊልሙ ላይ የኢየሱስ ክርስቶስን ገጸ ባህሪ ወክሎ የተጫወተው ተዋናይ የፊልሙ ዋና አዘጋጅ የሆነው ሚል ጊብሰንን አሁን ላይ መናገር በማይፈልገው ምክንያት አምሮ እንደጠላውም ይናገራል። ፊልሙ ተለቆ ብዙ ሚሊዮን ዶላሮችን ከሰበሰበ በኋላ ለአዘጋጆቹ ዶላር ሲያስገባ እኔ ግን ከባድ ፈተናና ጭንቀት አመጣብኛል ብሏል። ይሄው ተዋናይ በጉጉትና በፍላጎት የተወነው ፊልም የኋላ ኋላ ከባድ ጣጣ አመጣብኛል ይላል። ተዋናዩ በሆሊውድ ፊ የፊልም ኢንዱስትሪ ውስጥ የነበረኝ ተፈላጊነት አሽቆለቆለ፣ ለትወና የሚጠራኝ አንድም ሰው አልነበረም ብሏል። ምክንያቱም አንድ ጊዜ ኢየሱስ ክርስቶስን ሁኜ ከተወንኩ በኋላ በሌላ ፊልም ሌላ ገጸ ባህሪ ሊሰጡኝ ተቸገሩ ሲል ሀዘኑን ይገልጻል። ተዋናዩ ይህ ዘ ፓሽን ኦፍ ዘ ክራይስት የተሰኘው ፊልም ሲሰራም የአጥንት ስብራት ጀምሮ በርካታ ስቃይናህንም እንደገጠሙ አልደበቅም። በተለይ ደግሞ ኢየሱስ ክርስቶስ መስቀል ተሸክሞ ተራራ የሚወጣበትን ትዕይንት ስንሰራ ከባድ ፈተና ነበር የገጠንመን ሲልም ያስታውሳል። ፊልሙ ከተለቀቀ በኋላ እስካሁን ድረስ ፈተና እንደበዛብኝ ነው የሚለው ተዋናዩ በተለይም ደግሞ እንደቀደመው ተዋናዩ ሁሉ ፎቶዎች በመላው ዓለም መሰራጨታቸውንና መሰቀላቸው ሰላም ነስቶኛል ነው። You will be with me this day in paradise. በኢየሱስ ክርስቶስ ታሪክ ላይ የሚያተኩረውን ሌላኛውን ፊልም ደግሞ እንመልከት። ይህ ፊልም ኪንግ ኦፍ ኪንግስ ይሰኛል። በ1950ዎቹ ሁለት እውቅ የፊልም ተዋናዮች በወቅቱ የሚወጡ የፊልም ፖስተሮችን ተቆጣጥረው ነበር። እነዚህ ተዋናዮች ሮበርት ዋግነር እና ጄፍሪ ሃንተር ይባላሉ። እነዚህ ተዋናዮች ያኔ ዝነኛ የነበሩት የፎክስ ፊልሞች ላይ አይታጡም ነበር። በተለይም ጄፍሪ ሃንተር የተባለው ተዋናይ ዘፕሪንሰስ ኦፍ ናይል እና ዘሎ ኦፍ ዘብሬ የተሰኙትን ጨምሮ በርካታ ታዋቂና ተወዳጅ ፊልሞች ላይ መሪ ተዋናዊ ሆኖ ሰርቷል። የተዋናዩ ዕድሜ፣ አካላዊ ቁመናና የመተወን ድንቅ ችሎታ ደግሞ የኢየሱስ ክርስቶስን ታሪክ ለመተወን እንዲመረጥ አድርጎታል። ፊልሙ ቀረጻውን በስፔን ያደረገ ሲሆን ጀፍሪ ሃንተር የኢየሱስ ክርስቶስን ታሪክ ወክሎ ለመተወን በመመረጡ ከፍተኛ ደስታ ተሰምቶት እንደነበርም ያስታውሳል። ከዚህ ፊልም በኋላ የማያባራ ስኬት ተዝቆ የማያልቅ ገንዘብ እንደሚያገኝም ነበር የገመተው። ነገር ግን በፊልሙ ላይ የተሰሩ ትዕይንቶች በክርስትና እምነት ተከታዮች ዘንድ ያልተወደዱና መነጋገሪያ የሆኑ ጉዳዮች ሆኑ። ከዚያማ ተዋናዩ እንኳን እንዳሰበው የፊልም ኢንዱስትሪውን ሊቆጣጠረውና የጠበቀውን ዝና ሊቆጣጠር ቀርቶ ሁሉም ነገር ካሰበው ተቃራኒ ሆኖ ለተዋናይነት የሚመርጠው አዘጋጅ ከነጨራሹ ጠፋ። ከዚህ የኢየሱስ ክርስቶስ ገጸ ባህሪ በኋላ አንዳንድ ትናንሽ ፕሮዳክሽኖች ላይ በረዳት ተዋናይነት ከመሳተፉ በዘለለ ይህ ነው የሚባል ተሳትፎም አልነበረውም። ፊልም አዘጋጆች ብዙ ጊዜ ተዋናዮችን ለትወና የሚመርጡት አንድን ቀድመው በሰሩት ሥራ፣ ሁለትን በምልመላ ወቅት በሚያሳዩት ብቃት ተመስርተው ነው። ተዋናዮች የኢየሱስ ክርስቶስን ገጸ ባህሪ ከተጫወቱ በኋላ ግን እንደገና ዓለማዊ ገጸ ባህሪ ሰጥቶ ለማስተወን ስለሚከብዳቸው አይመርጧቸውም። የአምላክን ገጸ ባህሪ ለብሶ ከሰሩ በኋላ ዓለማዊ ሰው አድርጎ ማሰራት ትክክል መስሎ እንደማይታያቸውም የሚናገሩ አሉ። ኅብረተሰቡም ተዋናዩን በኢየሱስ ክርስቶስ ገጸ ባህሪ ከተመለከተው በኋላ ሌሎች ፊልሞችን ሲሰራ ማየት ምቾት አይሰጠውም፣ ፍላጎትም አይኖረውም ብለው ያምናሉ። በዚህ ተዋናዮች አንድ ጊዜ የኢየሱስ ክርስቶስን ገፀ ባህሪ ተላብሰው ከተወኑ በኋላ ዳግም በፊልም ኢንዱስትሪው ላይ ታዋቂ ሆኖ መዝለቅና ስራ ማግኘት ከብዷቸዋል። በማህበራዊ ህይወታቸው በሚያደርጓቸው የዕለት ከዕለት እንቅስቃሴያቸው ሳይቀር ሰዎች ከተጫወቱት ገፀ ባህሪ ጋር በማገናኘት ተጽዕኖ እንደሚያሳድሩባቸው ይመሰክራሉ። በኪንግ ኦፍ ኪንግስ ላይ የኢየሱስ ክርስቶስን ገጸ ባህሪ የተጫወተው ጀፍሪ ሃንተር ፊልሙን ከተወነ በኋላ በከባድ ስትሮክ ተመቶ ግማሽ አካሉ ፓራላይዝ ሆኗል። ተዋናዩ ከዚህ አደጋ በኋላ እንኳን መተወን መንቀሳቀስና መናገር እንኳን አልቻለም። የተዋናዩን ታሪክ በጥልቅ ስንመለከት አኗኗሩ ብቻ ሳይሆን አሟሟቱም አስከፊ ነበር። በቤቱ በረንዳ ላይ ካለ ደረጃ ላይ ተንከባሎ በመውደቅ ድንጋይ ላይ ተፈጥፍጦ በ47 ዓመቱ 1967 ላይ ህይወቱ እጅግ አሳዛኝ በሆነ መንገድ አልቋል። በትወናው ዓለም ዝናና ስኬትን መጎናጸፍ እንዳለው ሆኖ አንዳንድ ጊዜ በወከሉት ገጸ ባህሪ ምክንያት ተዋናዮች የሚያጋጥማቸው ፈተና እጅግ የበዛ እንደሆነ ይነገራል። የእያንዳንዱ ተዋናይ አስገራሚና አሳዛኝ ገጠመ የሚነገርና ቢዘረዘርም ብዙ ነው። ተዋናዮች ጨካኝ ገጸ ባህሪ ወክለው ሲጫወቱ ገጸ ባህሪና እውነታውን ሳይለዩ በስሜት በሚነዱ ተመልካቾች በጥይት ተመትቶ የተገደሉ ሁሉ አሉ። አንዳንድ አስደናቂ ተዋናዮች የተሰጣቸው ገጸ ባህሪ መጥፎ የሚሆን ጥሩ መስለው ሳይሆን ሆኖ በሚመስል ደረጃ ጥሩ አድርገው ስለሚጫወቱ እንዲህ ላለው ፈተና ይጋለጣሉ። ውድ የገበታ ሚዲያ ቤተሰቦቻችን እኛም በዛሬው ቆይታችን የኢየሱስ ክርስቶስን ገጸ ባህሪ ወክለው የተጫወቱ ተዋናዮች በሕይወታቸው ያጋጠማቸውን ነገር ወደ እናንተ አደረስን። በሌላ አስገራሚ ቪዲዮ እስከምንገናኝ በሰላም ቆዩ።